ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95 ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የቼልሲን ጉዳይ እንመልከት። ትናንትና አያክስን አምስት ለአንድ በሆነ ሰፊ ውጤት አሸንፏል። በብሪጅ የተደረገ ጨዋታ ነው ለቼልሲ። በአያክስ በኩል ገና በጊዜ ነው በቀይ ካርድ ከሜዳ ተጫዋች የወጣውና አንድ ደቂቃ አልቆየም ግብ ሲያስቆጥር በማርክ ጊዩ አማካኝነት ብዙ ወጣት ተጫዋቾች የተሰለፉበት ነበረ። ሞይሰስ ካይሴዶም ግብ አስቆጥሯል። ለቼልሲ በጣም አስፈላጊ ድል ነው። በሙኒክ ሶስት ግቦች ተቆጥሮበት ተሸንፏል ና እሱንም በተወሰነ መንገድ ለማካከስ የረዳው አይነት ግቦችን አስቆጥሮ ነው ትናንትና ማሸነፍ የቻለ እንመልከተኝ ጉዳይ አዎ ትላንትና ቼልሲ አያክስን አምስት ለአንድ በሆነ ልክ ሊቨርፑል ፍራንክፉርትን ባሸነፈበት ውጤት ያሸነፈው ግን እግር ኳስ እንዴት እንደተቀየረም ገባኝ። በሁለቱ ቡድኖች በኩል ያለው አካሄድ አሁን ይሄኛው የቼልሲ ቡድን ምናልባት ከተተቸ በበቂ በሳል ልምድ ጠገብ ተጫዋቾች የተሞላ አይደለም ተብሎ ሊተች ይችላል። አለ በፊት እንደዚህ የሚተቸው አያክስ ነበር። ይሄ ፌመሱን 95 ላይ ቻምፒየንስ ሊግ ያሸነፈውን የነ ሲዶርፍን የነ ዳቪድስን የነ ክላይቨርትን የነ ራይዚገርን ቫንደርሳርን የእንደዚህ አይነት ተጫዋቾችን ቡድን እንኳ ብንተው፣ እኔ ለምሳሌ በደንብ የአውሮፓን የክለብ እግር ኳስ መከታተል በጀመርኩበት ጊዜ ከሁለት ሺዎቹ ወዲህ ማለት ነው ያን ያየኋቸው የአያክስ ተጫዋቾች ብዙዎቹ፣ ለምሳሌ ሁለት ሺ አንድ ሁለት ሺ ሁለት ሮናልድ ኩመን ያሰለጥነው የነበረው ቡድን ላይ ብዙ ወጣት ተጫዋቾች እናይ ነበር። የቅርቦቹን ዲዮንግ፣ ደሊት፣ ዚዬክ የወጡበትን ቡድን እንኳ ብንተው ቀደም ባለው ጊዜ አሁን በነዛ ኢራዎች የነበረው የሁለቱም ቡድኖች ታሪክ ለማነጻጸር ነው ሙሳ። ያኔ ለምሳሌ ራፋኤል ቫንደርቫርት ነበር፣ በአስራዎቹ መጨረሻ የነበረ ቬስሊ ስናይደር ነበር፣ ቶማስ ጋላሴክ ነበር፣ ስቴክለንበርግ ነበር፣ ምናልባት ጆን ሃይቲንጋም ነበር፣ ዘለተን ኢብራሂሞቪች ነበር፣ ክሪስቲያን ኪቩ ነበር። ደቡብ አፍሪካ ስቲፈን ፒናር ከአያክስ ከደቡብ አፍሪካው የአምስተርዳም እህትማማች ክለብ ወደዛ እንዲሄድ ተደርጎ በኋላ ኤቨርተን ረጅም ጊዜ የምናውቀው ግን ስቲቪ ፒናር ነበር። አህመድ ሆሳም ሚዶ ነበር። በዚህ ተመሳሳይ ወቅት ቅድመ ሮማን አብራሞቪች ቼልሲ ከሴሪያ የመጡ ብዙ አንጋፋ ተጫዋቾችን ያሰባስብ የነበረበት ዘመን ነው አሁን በህይወት የሌለው ጀንሉከ ቪያሊ ሩድ ሁሊት ዲ ማቴዮ ጀን ፍራንኮ ዞላ ከባርሰሎና ደግሞ አልበርት ፌሬር ያኮኖቪች የሚባል ተጫዋች ግሬም ለሶ ደኹዊ የሚባል ግብ ጠባቂ ነበራቸው። ኢቨን ቦስኒች፣ ማርሴል ዴሳይ፣ ለበፍ እንዳልኩት እነዚህም በጣም አንጋፋ ተጫዋቾች ነበሩ። ኬን ቤትስ የሚባሉ ባለቤት ናቸው፣ ያኔ የቼልሲ ባለቤት የነበሩት። የሁለቱ ቡድኖች ሞዴል እንዲህ ያለ ነው። ከዚያ ሩብ ክፍለ ዘመን በኋላ በስታንፎርድ ብሪጅ ሁለቱ ቡድኖች ሲገናኙ በመጀመሪያ አሰላለፍ ውስጥ ቼልሲ በእንግሊዝ ክለቦች ታሪክ ሁለተኛው በእድሜ ትንሽ 11 ነበረው። በአውሮፓ ውድድር በቻምፒየንስ ሊግ በተለይ እስካሁን ድረስ በሪከርድ ትንሹ በ2009 10 የውድድር ዘመን አርስናል ኦሊምፒያኮስን በገጠመበት ጊዜ እየተጠቀመው የመጀመሪያ 11 ነው። አሁን ትላንትና ሁለተኛው ወጣት አያክስ። በተቃራኒው ፐዝቪር የሚባል የ41 ዓመት ግብ ጠባቂ ነበረው እና ቫሁት ቤሆርሽትም የመጀመሪያ አሰላለፍ ውስጥ ነበር። እሱ ደግሞ ሰላሳ ሶስት አመቱ ነው። ጎልም አስቆጥሯል። የፍጹም ቅጣት ምት እንዲሰጥበት ጥፋት ሰርቷል። ቡድኑ ላይ ደምቷል። ደግሞ ሜዳ ውስጥ እና ብዙ እንትን ውስጥ ነበር እና የሁለቱ ቡድኖች የቡድን ግንባታ ስልት የተቀያየረበት መልክ የሚገርም ነው። እኔ መጀመሪያ ሁለቱን ቡድኖች ስተዋወቃቸው በደንብ በማስተዋል ማየት በጀመርኩበት ጊዜ እንዲህ አይነት ኮምፖዚሽን የነበራቸው ናቸው። አሁን አያክስ በጣም አጠያቂ በሆነ ሁኔታ ውስጥ ነው ያለው፣ በጣም አጠያቂ በሆነ ሁኔታ ውስጥ ነው ያለው። ቡድኑ መፍረስ ከጀመረበት ጊዜ ጀምሮ መልሰው እንደገና ሪቢልድ ማድረግ አልቻሉም። ትላንት ቼልሲ በክለቡ የቻምፒየንስ ሊግ ታሪክ በእድሜ ትንሹ ጎል አስቆጣሪ ሆኖ ባለሪከርድ የነበረው አሰልጣኝ ማሬስካ ያሳረፈው ሪስ ጀምስ ነበር ሶስት ተጫዋቾች ትናንትና ከሱ ባነሰ እድሜ ላይ ሆኖ ጎል አስቆጠሩ። አሁን ድንገት ጨዋታው ሲያልቅ አራተኛው በእድሜ ትንሹ የቼልሲ ጎል አስቆጣሪ ሆነ ማለት ነው። እዚያው ጨዋታ ላይ ሁለት የሪከርዱ ተሻሽሏል። ማርክ ጊዩ የመጀመሪያውን ጎል ሲያስቆጥር፣ በቼልሲ ታሪክ በእድሜ ትንሹ የቻምፒየንስ ሊግ ጎል ያስቆጠረ ተጫዋች ሆነ። ከ33 ደቂቃዎች በኋላ ደግሞ ያንኑ ሬከርድ ኤስቴቫ አስደናቂው ኤስቴቫ ዊሊያን ይህንን ሬከርድ አሻሻለው ይሄንን ሪከርድ አላሻሻልም፣ ግን እዚህ ባንድ ውስጥ የተቀላቀለ ቲኔጀር ሆኖ ሌላ ጎል ያስቆጠረ ተጫዋች ግን ነበር። ታይሪክ ጆርጅ የጨዋታውን አምስተኛ ጎል ያስቆጠረው ተጫዋች። ሰዎቹ ምን አይነት ቡድን ለመስራት እየሞከሩ እንደሆነ ይሄ ይነግረናል። ምክንያቱም የብሉኮ ሞዴል እንደሆነ በእቅድ እየተደረገ እንደሆነ የምታውቂው አንደኛ በተለይ ከመጀመሪያው በ2022 ከመጡ በኋላ ያኔ ኦባሚያንግንም ኩሊባሊንም ስተርሊንግንም ገዝተው ስለነበር ወጣት ተጫዋቾችን ብቻ የሚገዙበት ክረምት አልነበርም። ከዛ በኋላ ግን ኤክስክሉሲቭሊ ወጣት ቡድን ነው ቼልሲ። አሁን በአምስቱ የአውሮፓ ሊጎች በተጠናቀቀው የውድድር ዘመን ሁለቱ በእድሜ ትንንሽ አቬሬጅ እድሜ ያላቸው ቡድኖች የብሉኮ ቡድኖች ናቸው። ስትራስቡርግ ከፈረንሳይ እና ቼልሲ ከእንግሊዝ። ቼልሲ ዘንድሮም የፕሪሚየር ሊጉ በእድሜ ትንሹ ቡድን ነው። ትናንትና ይገባኛል ብዙ ሮቴሽን ነበረው በቀደም በሳምንቱ መጨረሻ ኖቲንጋም ፎረስትን ከገጠመው ቡድን የአስር ተጫዋቾች ለውጥ አድርጎ ነው የመጣው። የሰንደርላንዱ ጨዋታ የበለጠ ይከብደኛል ብሎ ሰንደርላንድ በጥሩ ፎርም ላይ ያለ ቡድን ነው። ስለዚህ አንዳንዱ ነገር ልክ እንደ ኮንፈረንስ ሊግ አይነት አምና ኮንፈረንስ ሊግ ጨዋታዎች ላይ የነበረው የሮቴሽን መጠል አለ አይደለም። አምና ለዚህ ነው ስምንት ከቼልሲ አካዳሚ የወጡ ተጫዋቾችን ለመጀመሪያ ጊዜ ያሳልፏል ኤንዞ ማሬስካ። የውድድሩም ክብደት ጠቅሞት ወይም ቅለት ልበሉ ክብደትን ቅለት ጠቅሞት ብዙ ተጫዋቾችን ለማሰለፍ እድል ነበር ነዋን እነ ዩር ጋርዘንን ምናምን ይገጥም ስለነበር ከነ ዩር ጋርዘን አይሻልም? አሁን ያለው አያክስ በእርግጥ በቃ ይወጣ። ስለዚህ ጨዋታውን አናሊቲካሊ ማየታት እንደዚህ ነበር ቼልሲ ለማለት ያስቸግራል። እንደ አያክስ አይነት ራሱም ከባድ የፎርም ችግር ውስጥ ያለ ቡድን ስለሆነ ቡድኑ ለመገንባት እየሄዱ ያሉበት ጥረት ግን አንደኛው ዋንጫ ማሸነፍ ጀምሯል ኮ ቼልሲ ኮንፈረንስ ሊግ አሸንፏል። በእርግጥ ኮንፈረንስ ሊግ ማሸነፉ የሚጠበቅ ቢሆንም የዓለም ክለቦች ዋንጫን ግን ፓሪስ ሳን ጀርማን አሸንፎ ዋንጫ መውሰድ ጀም ከዋንጫ ጋር መለማመድ ጀምሯል። የሰዎቹ ትልም የሚመስለው ረጅም ጊዜ አብሮ የሚቆይና ከጥቂት ዓመታት በኋላ ምናልባት ፕሪሚየር ሊግን ዶሚኔት የሚያደርግ ቡድን ለመስራት ሳይሆን አይቀርም። የትላንት ነው አንድ ጥሩ ማሳያ ሳይሆን አይቀርም። እና ከአያክስ ጋር በቃ የተለያየ ምርጫ ነው እየተከተሉ ያሉት። ለአያክስ መጥፎ ምሽት ነበር በመጀመሪያው አጋማሽ ብቻ አራት ጎል ተቆጥሮባቸዋል። አራት ለአንድ ነበር የመጀመሪያ አጋማሽ ሲያበቃ። ከ1958 በኋላ በአንድ አጋማሽ ብዙ ጎል የተቆጠረበት ጎል ነው። አያክስ በመጥፎ ሁኔታ ውስጥ ነው ያለው። እንግዳ የመጀመሪያ ማጋማሽ ነበር። ለነገሩ ማሬስካ ቀይ ካርዱ ታይለር የተመለከተው ቀይ ካርድ ኬኔስ ታይለር መጀመሪያ ቢጫ ካርድ ተመልክቶ ነበር፣ ፋኩንዶ ቡናኖቴ ላይ በሰራው ጥፋት። ግን ጀርመናዊ ፌሊክስ ዝቫየር የሚባሉት አርቢትር በቪዲዮ እገዛ ሁኔታውን አዩትና ከለሩን አደመቁት ከቢጫ ወደ ቀይ አደገለትና በቀይ ወጣ እና ማሬስካ፣ ይሄ ቅጽበት ጨዋታውን ቀይሮታል ይላል። ስለዚህ የቀረው የጨዋታ ምዕራፍ በአስራ አንድ ለአስር ሆኖ ነው የቀጠለው። ግን ለአንዳንድ ተጫዋቾች እኔ ባለፈው የኖቲንጋም ፎረስት ጨዋታም በጨዋታው ላይ ልዩነት አምጥቷል። ማርክ ጊዩ ተቀይሮ ከገባ በኋላ እንዲህ አይነት ጨዋታ ላይ እንዲሰለፍ አልነበረም የቼልሲ የዚህ ውድድር ዘመን እቅድ። በሌላ አነስ ያለ መጠን ባለው ቡድን ውስጥ ልምድ አግኝቶ እንዲመጣ እንዲጎለበት በውሰት ተሰጥቶ ነበር ለሰንደርላንድ። ከዚያ ክረምት ላይ ያመጡት ሊያም ዴላፕ ተጎዳ። ኒኮላ ጃክሰንን ከአውሮፕላኑ መልሰው ለመጥለፍ ሞከሩ። ወደ ሚውኒክ እየሄደ ነበር፣ ሳይሆን ቀረ። እሱም ልህ ተጋባ። ዲዮማንሲ ካማራ ከተጫዋቹ የቀድሞው የፕሪሚየር ሊግ ተጫዋች ነው። ዲዮማንሲ ካመራ እሱም የቁጣ አስተያየቶች ይሰጥ ነበር። በኋላ ግን ያደረጉት በቃ ማርክ ጊዩ መጥራት ትዝ አላቸው። ለሌላ ተጫዋች በውሰት የሰጠ ነው አለ አሉ ና መጡት። ና ጊዩ ኢንትረስቲንግ ተጫዋች ነው። የፕሪሚየር ሊግ ዝግጁ ተጫዋች ላይሆን ይችላል እያንዳንዱን ጨዋታ ለመጀመር ግን ደንበኛ አነፍናፊ፣ ሩጫዎቹን የቱጋ ማድረግ እንዳለበት የሚያውቅ ለተከላካዮች ከዣዋው ፔድሮም በላይ የቤት ስራ የሚሰጥ ነው። ምክንያቱም ዣዋው ፔድሮ ብዙ ጊዜ ድሮፕ ነው የሚያደርገው። ሪል አውት ኤንድ አውት ናይን አደለም። ከዳኒ ዌልቤክ ጋር ነው ይጫወት የነበረው መጫወት ይችላል። እዛ ቦታ ላይ ግን ማስተር ያደረገው ሚና አይመስለኝ በጣም ግሩም ተጫዋች ነው። በቀደምም አሁን በሁለተኛ አጋማሽ ጊዩ ገባ። እሱ ወደሚመቸው ያስር ቁጥርነት ቦታ እንዲያፈገፍ ከሆነ ሲጫወትም የዛ የሱ የዛ ቦታ ኢንተርፕሪቴሽን ሀሰተኛ ዘጠኝ ቁጥር እንጂ ለምሳሌ እንደ ዴላፕ ወይ እንደ ዲዮጎ ኮሽታ አይነ ዘጠኝ ቁጥር አይደለም። አሁን የተጫዋቹ ሽሎታ ምንም ይሁን ምን ብዙ ተስፋ የነበረው ተጫዋች ነው። በባርሴሎና ቻቪ ለመጀመሪያ ጊዜ ሲያሰልፈው በባርሴሎና ሰዎችም ተናደው ነበር፣ ሊለቅ ኮንትራቴን አላራዘምም ብሎ ሲወስን አምስት ሚሊዮን ብቻ ነው የከፈለበት ቼልሲ። ባይሳካም ኪሳራ አይደለም ገንዘቡ አነስተኛ ስለሆነ፣ ከተሳካ ደግሞ በጣም ትልቅ ስኬት ነው የሚሆነው። ግን ሲጫወት ሁሉም ኢንትረስቲንግ ተጫዋች ነው። ያ የዘጠኝ ቁጥር ኢንስትኒክት ያለው ተጫዋች ነው። ጎሉን ስታዩ በጣም ቀላል ጎል ነው። ግን በቀደም ለምሳሌ ሁለቱ ጎሎች ቀጥተኛ ባይሆንም ለሁለቱ ጎሎች መቆጠር ግን ምክንያት ነበር። የማዘን ምቱ እንዲገኝ ያደረገው እሱ ነው። የቅጣት ምቱ የተገኘው እሱ ላይ በተሰራ ጥፋት ነው። ቼልሲ በእነዛ የቆሙ ኳሶች ነው ሁለቱን ጎሎች ያስቆጠረው እና የሆነ አይነት የተለየ ጥቅም የሚሰጣቸው ይመስለኛል። በሙቭመንቱ፣ በሳጥን አካባቢ ባለው ብልሃት ብዙ ጨዋታ ላይ ጀምር ይችላል። ግን ለምሳሌ ቼልሲ ጥቅጥቅ ብሎ የሚከላከል ቡድንን እየገጠመ ከሆነ ሌላ አይነት የቤት ስራ መስጠት የሚችል ነው። ለምሳሌ ሊያም ዴላ ጠንካራ ታርጌት ማን ነው ይሄኛው ግን እንደ ሊያም ዴላፕ አይነት ግዝፈት የለውም፣ ግን ብልህ ነው። ሙቭመንቱ በጣም አደገኛ ተጫዋች ነው እና እሱ ለምሳሌ የመጀመሪያውን ጎል አስቆጥሯል። የመጀመሪያ አጋማሽ እንግዳ ነበር። ሶስት የፍጹም ቅጣት ምቶች የተሰጡበት፣ ቀይ ካርድ የታየበት እና አክሽን ፓክድ የሆነ የመጀመሪያ አጋማሽ ነበር። ሁለቱ አጋማሽ ከዛ አንጻር በጣም ቀዝቃዛ ነው የነበረው። አንዳንድ ተጫዋቾችን ከዚህ በፊት ተጫውተው በማያውቁበት ሚና ላይሆን ይችላል። ግን ለምሳሌ ጆሬል ሀቶ የቀድሞ ቡድኑ ነው የገጠመው፣ ከአያክስ ነው ክረምት ላይ ያመጡት። የግራ መስመር ተከላካይ ሆኖ ነው የተጫወተው። ካይሴዶ የቀይ መስመር ተከላካይ ሆኖ ነው የተጫወተው። ስለዚህ ቼልሲ ኦቨርላፕ የሚያደርጉ የፉል ባኮች አልነበሩት። ጆሬል ሀቶ ማጥቃቱን መቀላቀል ይችላል፣ ግን ትላንትና በተለይ በፖሴሽን ጊዜ ኦቨርላፕ እንዲያደርግ አልነበረም የተፈለገው። ዊድዝ ይዘው መጫወት የሚችሉ የክንፍ ተጫዋቾች ነበሩት። አንደኛው ትላንትና በጣም ጥሩ የተጫወተው ጄሚ ባይኖ፣ ጊተንስ ጄሚ ጊተንስ ልበለው። ባይኖ የሚለውን አስወጥቷል ከስም ውስጥ። ሁለተኛው በቀኝ በኩል ኤስቴቫ ዊሊያን ነበር። ስለዚህ ምንድ የሚሆነው ቼልሲ ኳስ በሚቆጣጠርበት ጊዜ ሞይሰስ ካይሴዶ ስድስት ቁጥር ሆዶ ከጀመረው ሮሚዮ ላቬያ አጠገብ ይገኛል። ጆሬል ሀቶ ወደ ኋላ ወደ ሴንትራል ቦታ ይገባና ከሌሎቹ ሁለት ተጫዋቾች ከቶሲንና ከፎፋና ጋር የባክ ትሪ ፎርም ይሰጣል። ኤንዞ በግራፊክስ ከላቪያ አጠገብ የጀመረ የሚመስለው ሌላኛው አማካይ ደግሞ ወደፊት ይጠጋና ከፋኩንዶ ቡና ኖቴ ጋር እንደ ደብል ቴን እንደ ሁለት በመስመሮች መሀል እንደሚጫወቱ አስር ቁጥሮች ይሆናሉ ስለዚህ የቼልሲ ፍሮንት ፍሮንት ፋይቭ ነው አምስት ተጫዋቾች ከፊት ያሉበት ነው ጊዩም አለ እንዳልኩት ቡና ኖቴም አለ ደንበኛ አስር ቁጥር ነው ኤንዞም ወደፊት ይጠጋ ነበር ስለዚህ እንደዚህ አይነት መጠነኛ ሙከራዎች አድርጓል አሰልጣኙ ስለዚህ ልክ እንደ ሌላ ጊዜ ለምሳሌ ኩኩሬያ ሲኖር ወይም ማሎ ጉስቶ ሲኖር ወይ ሪስ ጀምስ ሲኖር የሁለቱ ፉልባኮች ኦቨርላፕ ማድረግ ሁለቱ የቼልሲ የክንፍ ተጫዋቾች በጣም ወደ ውስጥ ገብተው እንዲጫወቱ ያደርጋቸው ነበር። ኦቨርላፕ የሚያደርግ ፉልባክ ብዙ አሉ ድም ብሏል ብሏለ ነገሩ። ከዚህ በፊት ግን የተጫዋቾቹ ካራክተሪስቲክስ ስቲክስ እንደዛ ነው። በተለይ ጉስቶ የደንበኛ የውጭ አፕ ኤን ዳውን የፉልባክ ተጫዋች ነው። ኩኩሬ እንደዛ አይደለም፣ ግን ብዙ ማጥቃቱን የሚቀላቀል ተጫዋች ነው። ትናንትና ግን ያንን ማድረግ አላስፈለገውም። ሁለቱ የክንፍ ተጫዋቾች በአንድ ላይም ተጫዋቾችን ማለፍ ይችሉ ስለነበር እና አንዳንድ ሙከራዎችን ሞክረዋል። እንዳልኩት ብዙ ነገሮች የሆኑት በመጀመሪያው አጋማሽ ነው እዚህ ጨዋታ ላይ። ቅድም ስለ ጎላ አስቆጣሪዎቹ ሳነሳ ነበር ምሳ ሌላም ተጫዋች ግን ቀይሮ አስገብቷል። አምና አስታውሳለሁ፣ በኮንፈረንስ ሊግ አንድ ጨዋታ ላይ ቀይሮ ሲያስገባው ሬጂ ዋልሽ የሚባል ተጫዋች ከስዊድኑ ዩር ጋርደን ከሚባል ቡድን ጋር ጨዋታ ሲደረግ በቼልሲ ታሪክ በትንሽ እድሜው የተጫወተ ተጫዋች ሆኖ ሬከርድ አሻሽሎ ነበር። ሰኞ ዕለት ነው 17 ዓመት የሞላው በዚህ ሳምንት እና ትላንትና፣ በትንሽ እድሜው ለቼልሲ የቻምፒየንስ ሊግ ጨዋታ ያደረገ ተጫዋች ሆኖ ሬከርድ አሻሽሏል። ምን ያህል ወጣት እንደነበር የትላንትናው ቡድን የሚያሳይ ነው ይሄም ከእንግሊዛውያን ተጫዋቾች መካከል ደግሞ አንድ ተጫዋች ብቻ ነው ከሱ በእድሜ ወጣት ሆኖ የቻምፒየንስ ሊግ ጨዋታ ያደረገው የአርስናሉ ጃክ ዊልሸር ብቻ ነው። ከሱ በእድሜ የሚያንሰው እና ባለፈው በኮንፈረንስ ሊግ ነበር የተጫወተው። አሁን በቻምፒንስ ሊግ ነው አዲሱ ሪከርድ ግን በሊግ ካፕን ብታይ፣ ከሊንከን ጋር ከአንድ ወር በፊት በተደረገው ጨዋታ በዛ ውድድር በእድሜ በትንሽ እድሜው ቼልሲን የወከለ ተጫዋች ሆኖ ተጫውቶ ነበር። ግን አንዳንድ ልዩ በልዩ ሁኔታ መጠቀስ ያለባቸው ተጫዋቾች አሉ። ትናንትና ስምተሹ እንደሆነ ኤንዞ ማሬስካን ጨዋታው ካለቀ በኋላ እኔ የኤስቴቫ ዊሊያን አሰልጣኝ ስለሆንኩ እድለኛ ነኝ የሚገርም ነው ይሄ አድናቆት። ያው ያ በብራዚል እያለ ስለሱ የነበረው ግነት ትክክል እንደሆነ እያየን ነው። ይሄ ተጫዋች በተጫወተ ቁጥር አሁን ባለፈው በቼልሲና ሊቨርፑል ጨዋታ ላይ በጨዋታው የመጨረሻ ደቂቃ ጎል አስቆጠረ። ግን ሜዳ ውስጥ ባየሁት ቁጥር የሆነ ስፔሻል ነገር የሚያደርግ ተጫዋች ነው። የፍጹም ቅጣት የምትሆን አስቆጠረና ያው ቅድም ያልኩትን ሬከርድ በትንሽ እድሜ ለቼልሲ በቻምፒየንስ ሊግ ጎል ያስቆጠረ ተጫዋች የመሆን ሬከርድ አሻሻለ። ግን ልዩ ክህሎት ነው ብዙ ገንዘብ ነው ያወጡበት። እንደምታቂው ከብራዚል በመጣበት ጊዜ ከ60 ሚሊዮን ዩሮ በላይ የወጣበት ተጫዋች ነው። የቼልሲ ደጋፊዎች በዓለም የክለቦች ዋንጫ ፓልሜራሽ ከቼልሲ ሲጫወቱ ምልክቶቹን አይተው ነበር የተጫዋቹን ክህሎታ ጎል ኩኩሬ ያፈታኝ ነበር። አሰልጣኙ እንዲያውም ምናለ አለ፣ በጣም ስፔሻል ተጫዋች ነው፣ ሰዎች ቲኬት ገዝተው ወደ ስቴዲየም የሚገቡት እንደ ኤስቴቫኦ እና እንደ ኮል ፓልመር አይነቶችን ተጫዋቾች ለማየት ነው የሚል አስተያየት ሰጥቷል። አሁን በክንፍ በኩል ነው አሰልጣኙ እያጫወተው ያለው እና ለወደፊት ግን በሴንትራል ቦታዎች ነው የሚጫወተው ብሏል። በነገራችን ላይ በፓልሜይራስ በነበረበት ጊዜ በክንፍም በኩል ተጫውቷል። ጎና ለመሀል መሀል ገብቶም ተጫውተዋል። ልክ እንደ ፓልመር አይነት ነገር ልበለው። ፓልመር ሲመጣ ታስታወሽ እንደሆነ በመጀመሪያ ውድድር ዘመን አሰልጣኝ ማውሪሲዮ ፖቼቲኖ ከጥቂት ጨዋታዎች በስተቀር የቀኝ ክንፍ ተጫዋች አድርጎ ነው ይጠቀምበት የነበረው። በእርግጥ ወደ ውስጥ የመግባት ላይሰንስ ነበረው፣ ከዚያ ያው ደንበኛ አስር ቁጥር ሆኖ ይጫወታል ማለት ነው። ከማሬስካ መምጣት ወዲህ በተለይ ግን እሱ ብቻ አሁን ተመሳሳይ አይነት ትራጀክተሪ ይኖረዋል ነው የአሰልጣኝ ማስተት። የበለጠ ወደ ሴንትራል ቦታዎች ገብቶ ለመጫወት የሚያስችል የፕሌ ሜኪንግ ችሎታ አለ። ቀጭን ነው፣ ደቃቅ ነው። 18 ዓመቱ ስለሆነ ፊዚካሊ ገና ጎልብቶ አልጨረሰም። በቴክኒክ በኩል ግን በጣም አስደናቂ ነው። ደፋር ነው። ድሪብል አድርጎ ለማለፍ የሚያስችል ድፍረትም ክህሎትም ያለው ተጫዋች ነው። ብዙ ወደ ጎል ይሞክራል። ትላንትና ስምንት ሙከራዎች አድርጓል ወደ ጎል እንዳልኩት ከደካማው አያክስ ጋር በእኛ ታሪክ ካየናቸው የአያክስ ቡድኖች ሁሉ ደካሞቹ ከሚመደበው እና በኋላ ለረጅም ደቂቃ በአስር ተጫዋች እንዲጫወት ከተገደደው ቡድን ጋር የተጫወተ ቢሆንም በሌሎችም ጨዋታዎች ያየነው ምልክት ነው። እነዚያን ምልክቶች ያረጋገጠ ፐርፎርማንስ ያሳየው እና የስምንት ሙከራዎቹ ይሄ የቻምፒየንስ ሊግ ሲዝን ከተጀመረበት ጊዜ ጀምሮ በሁለት ተጫዋቾች ብቻ ነው የሚበለጠው። ትላንትና ቪክቶር ኦሲመን ከቡዶ ግሊንት ከሚባለው ቡድን ጋር አስር ሙከራዎች ያድርጓል። ኪሊያን ምባፔ ከማርሴ ጋር አስር ሙከራዎች ያድርጓል። ከሱ የበለጠ የሞከሩት ሁለት ተጫዋቾች እነዚህ ተጫዋቾች ናቸው። ስለዚህ ኃይለኛ የሾት ቮሊዩምም አለው። ደፋር ነው። ጥሩ ድሪብለር ነው። ስለዚህ ለማሬስካ አዳዲስ ነገሮች የሞከረበት ብዙ ተጫዋቾች ሮቴት ያደረገበት የቻምፒየንስ ሊግ የቤት ስራውን በመጠኑ ያቀለለበት ነው። በባየር ሚኒክ ተሸንፈው ነበር የጀመሩት፣ ባለፈው ቤንፊካን፣ አሁን ደግሞ አያክስን አሸንፏል። አንድ የሚያስቆጭ ነገር ካለ ቤንፊካና አያክስ በአውሮፓ ትልልቅ ታሪክ ያላቸው ሁለት ክለቦች ናቸው። ገና ነው፣ የሚያንሰራሩበት እድል ሊኖር ይችላል። ሁ ሰላሳ አምስተኛ ና ሰላሳ ስድስተኛ ቦታ ነው የተቀመጡት። የሞሪኞ ቤንፊካ 35ኛ ነው። የጆን ሃይቲንግ አያክስ 36ኛ ነው። ጊተንስም ጥሩ ተጫውቷል። ጥሩ ምልክት አሳይቷል በአጥቂ ቦታ ላይ ታይሪክ ጆርጅ ሁለታዊን አጋማሽ ተጫውቶ ነበር። እሱም በግራ ግሩ ግሩም ጎል አስቆጥሯል። ኤንዞ የፍጹም ቅጣት ምት ው የተለያዩ ተጫዋቾች ናቸው ጎሎቹን ያስቆጠሩት። ሁለቱን የፍጹም ቅጣት ምቶች ኤንዞ ፈርናንዴዝ እና ኤስቴቫ ው ናቸው ያስቆጠሩት። አሰልጣኙ ብዙ ተጫዋቾችን ሮቴት አድርጓል ብቻ ሳይሆን የተሰለፉትን ሲኒየር ተጫዋቾች ለምሳሌ ኤንዞን በሁለቱ አጋማሽ መልሶ አላስገባውም። ሞይሰስ ካይሴዶን እዚህ ጨዋታ ላይ ሌላ ጎል ያስቆጠረው አሁን አራተኛ ጎሉ ነው በዚህ የውድድር ዘመን። ለአማካይ ተከላካይ በጣም የሚያስደንቅ የውድድር ዘመን ጅማሬ ነው። እስከዛ ድረስ አራት ጎሎች ብቻ ነበር ለቼልሲ ያስቆጠረው በሁለት ሲዝን። አሁን በዚህ አመት ብቻ አራተኛ ጎሉን ያስቆጥሯል። ሌላ ከሳጥን ውጭ የተቆጠረው ጎሉ ትልቅ ሳቱሎ የሚባል ተጫዋች ዲፍሌክት አድርጎታል። ጎሉ ሲቆጠር ግን አራት ጎል ነው። ግን እሱም ቶሎ ቀይሮ አስወጥቶታል። ያስጀመራቸውን ሲኒየር ተጫዋቾችም ጭምር አሳርፏል። ማንም ቶሎ ቀይሮ አስወጥቷል። ለሰንደርላንድ በደንብ ያረፈ ቡድን፣ በቻምፒየንስ ሊግ ቢጫወትም በሚድዊክ ጨዋታ ግን አንደኛ ብዙ ተጫዋቾች በማሳረፉ፣ ሁለተኛ የባላጋራ ቡድን በ10 ተጫዋች ስለተጫወተ ቀለል በማለቱ፣ ሶስተኛ ደግሞ ጨዋታውን የጀመሩትን ተጫዋቾች ቶሎ በማስወጣቱም ሰንደርላንድ ሙሉ ለሙሉ አክሽን ውስጥ አልነበርም። ስለዚህ ፊትነስ ደረጃው ከፍ ሊል ይችላል። ግን አሰልጣኝ በጣም አይዲያል ዝግጅት አድርጎ ነው ወደዚህ ጨዋታ የሄደው። ጥሩ ምሽት ነበር ለቼልሲ። ቫውት ቬሆርስት ፍጹም ቅጣት ምት አስቆጥሯል። ፍጹም ቅጣት ምት ሰጥቶም ቡድኑ ላይ እንዲቆጠር አድርጓል። ጸጉሩን አሳድጎ ሌላ መልክ የዛ ላይ ቀድሞ የማንቸስተር ዩናይትድ በርንሌ ተጫዋች። ስለዚህ ለቼልሲ ግሩም ምሽት ነበር፣ ብዙ ሪከርዶች ያሻሻሉበት